ከማን ጋር ነው ሰላም ያለኝ? ከማን ጋር ነው እኔ ሰላም ያለኝ? አረ አረ፣ የዘረፍ እጅ ልጅ ቆፈር ቆፈር አድርጌ አፈር ላለብሱ ወይስ ምን ይሻለኛል? ይጠባል። ነግቷልኩ እንድንም ቅልፈን አልጨረስክም? እንደ አረ ጨርሻለሁ እና ወደ ቤት አንሄድም። አረ እኔ አልሄድም። አንዴ ወስኜ ወጥቻለሁ። ከዚህ በኋላ አልሄድም ወይ። አንተ ደግሞ የአሁኑ ሰይጣን ሁሉ አለቀቀም እንዴ? በቃ እንሄድ ወደ ቤታችን። እንዴ ምን ሆነሻል ሰብለ? ምን ላረግ ነው የሚሄድ? አልሄድም ብዬሻል እንዴ። ትናንትና ማራበህም በጣም ራብ ሄደሽ ብ ብቻዬ ውጭ በቃ እንዳመረረች በዛው ወጣ። እንዴ የሆነ ነው እዛ ማን የት ትቀመጣለች እስካሁን ድረስ እናንተ ሀገር

ያንቺን ብይ እኔም ይዘሽ እኔ ነኝ ካዘንሽ። እሺ በቃ እሺ፣ ልመጣለሁ። ቻው። እሺ፣ ብርድ እንዳይመታ በደንብ ለበስ። እሺ። እሺ፣ እዚህ ጠብቀኝ። እሺ፣ የትም እንዳትሄድ። እሺ። ደግሞ ልትተኛ ነው? እንዲያተኛ ቻው። በቃ መጣው እመጣለሁ። እሺ፣ ተሎ ነ ሰቃዩ ምን አባቴ ይባርግ ይሻለኝ። ሃሎ፣ አያክ እንዴ፣ እንዴት ናችሁ? ደህና ነን እግዚአብሔር ይመስገን፣ ደህና ነን። እንዴት ናችሁ እናንተ ደህና ናችሁ? አለን አለን፣ እኛ ምን እንላለን ብለን ነው። እንዴት ናችሁ እናንተ? አገሩ እንዴት ነው? ከተሜው ሁሉ ሰላም ነው? ዘመድ አዝማዱ ልጆች እንዴት ናቸው? ደህና ነን ደህና ነን እግዚአብሔር ይመስገን። እኔም እንደው እንዲያ ባለፈው አመት እንደመጣሁ አዝመራው ሰው ብሎ አልደርስም ነው ሳልመጣ ሳልጠይቃችሁ ቀረ። እንደው ይቅር በሉኝ አደራችሁን፣ አላስባችሁ ብዬ አይደለም። ባንዱ ስወጣ ባንዱ ስወርድ እንደው ልቤ እዚህ ምዛም እያለ ነው እንጂ አላስባችሁ ብዬ አይደለም። ደህና ናችሁ? እንደው ይሄ ልጅ ነው እንደው ወታደረ በቃ ደህና ዋል። ካያ አረክ እንዴት አድርሽ? ደህና ሰላም ነሽ ወይ እግዚአብሔር ይመስገን ደህና አድራችሁ አይደል? ደህና ነን። እንዴው ያመና ልጅ እናንተ ቤት ነው አይደል አደረ ቤት አይደለም የሚያደረው። አህ የት ነው ያደረው? ጫካ አይደለም እንደ ሄዶ ያደረው ጫካ? አይ፣ አዎ ጫካ። እስቲ ወንጂ ዲዮ ጫካ የልብ ልብ ሰጡት ያድር ብለሽ ነው እንዲ። አንዱ ጎረቤት የትዶ ነው ያድሮ የሚሆን? እኔ የምልሽ ታቢ፣ እንዴት ሀታየሽ ጫካ ማዱ በቃ ጨክኖ ጫካ ሲገባ ይቻው ብራዶ? ምን ጫካ ጨክኖ ሲገባ ብር ይጃደብ

ሻንጣ ይዛ እንዴ? ከተማ ገበች? ሻንጣ ይዛ ተብሎ የተሰማ እኮ ቆየ። በሱ አረ እንደኛ የምንበጠበጥ ከማን ጋር ነው ያየሻት? ቆይ አንቺ እስከዛሬ የት ነበረች? ጭራሽ ጫካ ውስጥ። ጫካው እና የሚያደፋፍሩ አግኝቶ ነው ጫካ ያደረ አስተዳደርኩት አትይኝም። እኔ እኮ እንዳይፈራ ብዬ ነው። ጫቅኛ ነው። ከቤተሰቦች ተነጥዬ ይሄጃ ብራ አደርኩ። አንቺ፣ እንዴው ግን እንዴት ነበር? ሰዶ አዳር እንዴት ነው? አዳር ምን ይሆናል? እንዴው ብርዱ እንዴት? ጋቤ ሰጡን፣ ጋቤ አብረን ለበስነው። ኧረ አብራችሁ ለበሳችሁ? ታ ጥሩ እ ጥሩ ነው፣ እንደዚህ አብሮ መልበስ። እሰይ እሰይ። እናቴዋ፣ እሰይ እሰይ። እመጣለሁ። አይ፣ አሁን ቅርብ ጊዜ እመጣለሁ፣ ጠይቃችኋለሁ። እያዘገጃጀው ነው። በዛ በኩል ደግሞ የሆነ ጉዳይ ጀምረ የነበር እሱን አልጨርስ ብዬ ነው። መቼም ታውቋል፣ የገጠር ሰው እንደው ልብ የለውም። በዚህ ሲወጣ፣ በዚህ ሲወርድ፣ አንዱን ሲይዝ፣ አንዱ ሲጨብጥ፣ ሲለቅ። ግድ የለም ግድ የለም። አረ እመጣለሁ። ግድ የለም። እሽ እሽ። ደህና ናቸው። ሁሉም ሰላም ነው። ሁሉም ሰላም ነው። አያ እንደው እኔስ አሁን አዱ አወሌ እንደው ያቺ ቃል ኪዳን እንደው ወደ እሱ መጣ? አይሆን እናንተ ምን ከበበ ጋር እንዴ? እና ሌን ካልፈለገችኝ ለምን አታሳውቀኝም? ለምን ከቤተሰቦች ጋር ታጣላኛለች? ታዲያ ወይኔ፣ እኔ ነኝ ጥፋተኛ። እሷን አምኜም መጠበቂ እስካሁን እሺ ችግር የለም። ኧረ ችግር የለም፣ ችግር የለም። እንኳን ነገርሽ፣ አመሰግናለሁ። ወይኔ፣ በእውነቱ ጥሩ ነው፣ ደስ ይላል። ግን ምትየው፣ እንዲያው አሁን እኔ ግምጫው ያልፍለታል፣ ይመጣል፣ ወደ ቤቱ ይመለሳል ብዬ ነው እንጂ እንደዚህ ጨክኖ የሚውል የሚያድር አልመሰለኝም። ው አባትህ ተሎና ወደ ቤት ተመለሰ። እኔ እንኳን ተማታ እንጂ እሱ ተመቶ ሲገባ ነው እውነት ማን ሰብ እኔ እኮ ብዙ ጊዜ መክሬዋለሁ፣ ግን ቤ ያልመለስም ነው ታዩ እንኳን ተማታ እንኳን ሰነክለው እሱ እሱ መማታት ውስጥ ጥሩ ነው። ግን እኔ ተማቶ ሲመጣ እኔ አልጠላም። እውነቴን ነው የምልሽ፣ እኔ ልጅ ጀግና ሲሆንልኝ ደስ ነው የሚለኝ። ብቻ ተመቶ መጥቶ ሲያለቃቅስ ነው እኔ የሚያስጠላኝ፣ እንጂ እየሻቹ አሁን እነዚህን በሮቻውን ብቻዬን ቁጭ ብዬ እየጠበቅኩኝ እኔ በዚህ እድሜ እየጠበቅኩኝ ከብት አብሬ ተከብት ጋር ጅና ለጅና ተከትዬ እየዋልኩኝ እሱን አስተምራለሁ ብዬ ነው እና አሁን ይኸውልሽ ለማንኛውም ህጅና እንደምትይው ጋቢን ምንድን ነው የመጣሽበት ዓላማ? ምን ተብለሽ ነው የመጣሽ? ምግብ እንዲህ ዛሬም ሊያድር ነው እዚው አልመለስም ከዚህም በኋላ ለስ በይ ሂጂ። ይሄንን ያጅለት እና ሂጂ። ምን ምግብ ነው ሲርበው ነው የሚመጣ። ይኸውልሽ መቼም እናቱስ አትጨክርም ትልክለታለች። ይኸው አንቺም ታህትም ብለሽ ተናንተ ቤትም ቢሆን እወስዳለሁ ብለሽ እንዳታስቢው። ታራበው እሱ ይኸውልሽ አይመጣም። አሁን ይሄን ልብስ እጂና ኔ ሰው ፊት ልብሾ መድ ጋቢ የለኝም። ይሄን ፎጣ ስጭውና ጋቢን ይዘሽ ነይ። እኔ ምንም ያህል እንዳትወስጅለት። ሲርበው ይመጣል። ሂጂ ሂጂ። በቃ ይኸው ናይ ናይ። እኔ አባትህ ምንም አልልህም። ኧረ እውነትህን ነው ወጣ አይደለም። እንዲያ እንደ ትንሽ ነገር ተነጋግረን አኩርፋ ከቤት ከወጣችን አደራን እንደ ይሄው ሶስት ቀን አለፋት። ሲያጠፋ ያልገረፉት ልጅ ሲቆጡት ያለቅሳል የሚባል ነገር ሆኖባት ትንሽ ለኮፍ ባረጋት እምቢኝ ብላ አሻፍራ ወጣች። ይሄው ሶስት ቀኑ ቤት አልተመለሰችም። አረ አረ እንደሁልም እን ተቆጧት እንጂ ምንም ያረኳት ነገር የለም ብቸኛ ልጁን ቀብጣ ነው እንጂ ነበር። እኔ ማሱም ብዬ ነበር። ወየለችም እንደው ያዩዋትም ያለ ሰውም የለም። እንደ መጣ እናንተ ጋር ተቀምጣ እንደሆነ ብዬ ነው። እኔስ ሲጨንቀኝ ነው እናንተ ጋደው። አረ የለም፣ አረ ምንም ሌላ የተፈጠረ ነገር የለም። ሰብል ጠብቂ ብዬ ልኪያት ከሌላ ከጓደኞቿ ጋር ፍላፊ ገጥማ ስታወራ ሰብሉን አስብልታብኝ ተቆጣዋት እንጂ ሌላስ የተፈጠረ ነገር የለም።

የጠበል ተጠመቅ። ዝም ብለህ አትዘባጥራ ሽማግሌ፣ አንድ ቀን እንደው ደፍቻችሁ ሁለታችሁንም የት ምን ነው የሚል ያልቃችሁ እኮ ነው ነው እንደዛ ነው ነው አንቺ ታመጫለሽ ብዬ ነው እንጂ ስንት ነገር ማመጣ ወይ ዚህ ማድ ነው ምንድን ነው የምታድነው ይልቁንስ ቤት ቤት ማለ ድማ አልሽኩ። እሺ ጅማ እንደው አንቺን ስጠብቅ ዛሬ አርባሃል ማለት ነው። አይመለከትሽም፣ ሂጂልኝ። እንደውም ምን ምን ምን ይጎማደዳግ እ የዚያ የዘረፈጅ ልጅ ደግሞ ለአንተ የምን በሬ ሸጦ መሳሪያ መግዛት ነው። እኔ ላአንተንሽት ቁርቋሻ ሽማግሌ አትሞ ሞተ አት ሆን ነገሩ እንኳን ሞትክ፣ ልጅንም እንደዚህ ለኮፋር ጌተቸው ነው። ዞሮ ዞሮ እኔ ጋር እጁን የሰነዘረብኝ እንኳን ሞትክ። ለነገሩ እንኳን ተጨረስክ። ይሄን ነበር እስከ ጠብቄ ነበር። ፎጣውን ደግሞ ከየት ነው ያመጣሽው? አያን እኮ መንገድ ላይ አግኝቼው ጋቢውን እፈልገዋለሁ ይሄን ፎጣ ስጭና ጋቢውን አምጭልኝ ብሎ ነው። እሱ ነው ምግብ እንዳትወስጅ ብሎ የከለከለሽ። እንድትይለ ስለሚፈልግ ሲርቦ ይመጣል፣ ሲርቦ ይመጣል አለ። አዎ

ይሄ መተውት ሞተ ብዬ ሲሄድ ተነስቶ መጣ። አፈር ድሚያ በል። አሁን ደሞ አባትዬ፣ አሁንማ እንግዲህ ተነካከን፣ በቃ እንላቀቅም። እንግዲህማ ቀመሰ አይለቀኝም። ምንድነው ማድረግ ያለብኝ? እናንተ ለሁለት ሊገሉኛ አይደል? ሊደፉኛ አይደል? የሰብለው ወንድም አለ አይደል? ሀይልማ መጠናከር አለብኝ። የሰብለው ወንድም አለ አይደል? ከሱ ጋርማ መጠናናት አለብኝ። ቆይ ተሞ ጊዜው ተሰውረ እንደ አባት መሬት ካላገባሁ እኔ አይደለሁም። አንቺ እየ እየ ምናምን ያንን ይሄን ደግሞ ዘር ብሎብህ ዘር ጠፋህ። አንቺ በስመ ስልሽ ያቺ በአንድ በኩል መጫወች አደረገችኝ። አንቺ ደግሞ ሌላ ትኩሳት እኔ እኔ የት ልሂድ እሺ፣ ለእናንተስ የት ልሂድ ላችሁ? አሁን እኔ ሰው አንድ ብቻ ሆነ ይፈንዳል። ከቤተሰቡ ተጣልቶ ከፍቅረኛ ተጣልቶ ከዘመድ ከጓደኛ ከማን ጋር ነው ሰላም ያለኝ? ከማን ጋር ነው ሰላም ያለኝ? አረ መረኝ። አረ ምን ይሻለኛል? አረ አረ ወይ ዘንድሮ። አንቺ ማህሌት ያልኩሽን ነገር እንዴት አደረግሽልኝ? ደውዬለት ማለት ነው? እሺ፣ በቃ በጣም ኦቨር ሆኖ በጣም የተመታናደው ነው።